ከው ጉዳይ ብሮ መንገድ ላይ ስለሆነ መውጣት አለብኝ። ሌላው ጊዜ ከመጣች እሷ ቅጣቱ ከጨርሰችው ስንጫወት ደራስ ቀድመ ቅጣት ነገርናል። ቅጣቱ ተቃጥተን እንጫወታለን። ያ ብሮ ሪስፔክት ኦኬ። እሺ አሞራ ቻው በልሽ። ግን አዝኛብሃለሁ። ማዘን ፊት ለፊት ነው የምናገረው። እኔ አዝኛለሁ። ችግር የለውም። ሌላ ቀን ትደሰታለህ። መልካም ምሽት። ለምን ፕሬዚዳንት ያለ መያዝንብኝ ምን ያደርግልኛል? ህይወት ላ ከኔ ጋር ትዳር አታድር ወንድ ነህ። ወንድ ነኝ። ልታገባኝ ነው? ሄ አረ ተወው። በቃችሁ ወሬ ሁኔታውን እንዳታባደ እንዳንጀምረው አይተወይ፣ ማርያምን እኔ እናቴ ትምህርት ንገራቸው። ጋይስ ማርያምን እየዋሸሁ አይደለም፣ እናቴ ትምህርት ቸውር ሊገባ ፈልጌ ነበር። ማርያምን እኔ በፓኒሽመንት ቀልድ አላውቅም። ፓኒሽመንት፣ ፓኒሽመንት ክኒ ጋር ማለት ነው ሲባል በሳሙና ነው። እኔ ከፓኒሽመንት ጋር ችግር የለብኝም፣ ግን እሷ እኔ ምሪያቸዋለሁ ስላለች በቃ እኔም ተወኩት ማለት ነው። ማርያምን እኔ ምንም ችግር የለብኝም። ኢቨን ኢቨን በረድ ያለ እዚህ ሀገር ማለት ነው። ነበጣ ተገጥቼ በረድ ላይ ወጥቼ ነው የምንከልባልለው እና ያው ፕሊዝ አቺችርም ኢንቫይቱን ታዘጋጅታለች። ቆይ ልክፈተላ እሷ እንድትልክ እና ሁለተኛ ጫዋች ካለች እሷ ምሬዋለሁ ካለች በቃ ኢቨን ምሬዋለሁ ነው። ገባችሁ ጽላዎች እኮ ውስጣቸው አይ አይገኝም

የገማች በቃ ህዝቡን ተው። ችግራች ከኛ ጋር ነው ከቲክ ቶከሮች ጋር ጨርሱ። ችግራችን ወደ ህዝብ አትሩጡ። አንድ ቀን ህዝቡ እየተሰደበ ባይ ዘ ወይ ጋይስ በቃ ሲዲ ኣብዚቲ አለሚ በቃ ሁላችንም ከታፕታፕ ስኬሽር እያደረጋችሁ የነበረውን በጣም አከብራችኋለሁ። በጣም በጣም እናመሰግናለን። አሪፍ ጌም ነበር። ማርያም እንደዚህ አልጠየቅኩትም ነበር እንደዚህ አልጠበቅኩትም ነበር እና በን ቴንኪ ሶ ማች አቢስኛ አቢሲኛ የ ስሚ አቢሲኛ አሃብ ቢግ ጌም እንዳትቀሪ ጋይስ ሁላችሁም የነገርኳቸው ቢጌም አለኝ። ሰው እንዳይቀር መይ ሶስት በኤሮፓ አስር ሰዓት አስር ሰዓት ነው፣ ዘጠኝ ሰዓት ነው ብሏል። ዘጠኝ ሰዓት በኢትዮጵያ ሰዓት የምሽት ማለት ነው። መይ ሶስት ነው፣ ቅዳሜ ነው የሚውለው። የሆነ ይሁን ሰው እንዳይቀር። ኦኬ ጉድ ላክ ቲንኪ ሰው ማጫቢ ሲኒያዬ። የሆነ ይሁን ሰው እንዳይቀር ፕሌስ። ቀኑ ከጠፋችሁ ወይ ምናምን ምናምን ደግሞ ወደ ፕሮፋይል የመጣችሁ ወደ አካውንቴ ማለት ነው ፕሮፋይሉን ቼክ ያሉት ላይክ የሚቀጥለው ሳምንት ሆን እንትን የሚሄድበት ቦታ ላይ ከዛ ስመለስ ቪዲዮ ሰራለሁ እና የዛን ጊዜ በደንብ ያገናኘም በኢሮፓን አቆጣጠር ሜይ ሶስት ነው። ሜይ ሶስት ማለት ነው ከነገው ቅዳሜ ሁለት ሳምንት ሁለት ነው። እስኪ አሁን ያ ከነገው ሳምንት ሁለት ከነገ ቅዳሜ ሁለት ሳምንት

ሁለት መሳም እና አምስት ዲጄ ነው የሚቀርቡና የሚሞላ ሰው አለ። ጊፍት ገላሪ ጋይስ ፕሊስ፣ ከመውጣታችን በፊት ሞልታ እንውጣ። ዛሬ ጊፍት ገላሪ ሲዴቲንግ ሶማች ኖ ኖ እዚህ ፕሮፋይል ላይ ስትገቡ ማለት ነው የሆነ ፕሮፋይል ላይ ስትገቡ ከአስር ከአስር እስከ አስራ ሁለት የሚላለና እዛ ነክታችሁን አልኮች ጋይስ ጊፍት ገላሪ ሞላ ትችላላችሁ ፕሊስ

አይ ካን ስፒክ እንግሊሽ ብሮ፣ ለምን ለምን እነ ቲጂ የት አላችሁ? ቲጂ ሄልሞላ የት አላችሁ?